መቀሌ አቅራቢያ የምትገኘው አዲ ጉዱም ከተማ የተከሰተው ምንድን ነው? በመቀሌ ከተማ በቅርብ ርቀት ላይ የምትገኘው አዲ ጉዱም ከተማ የዶክተር ገብረጽዮን ገብረ ሚካኤል ቡድን ይደግፋሉ የተባሉ የትግራይ ሰራዊት ኃይሎች በሰላማዊ ዜጎች ላይ በከፍተው ተኩስ አራት ሰዎች መቁሰላቸውን ምንጮችን ለቢቢሲ ተናግረዋል። ሰላም ጤና ይስጥልን። ውድ የኢትዮ ከረንት የሚዲያ ተከታዮችና አድማጮች እንደምን አላችሁ? የእለቱን የተመራረጡ ዜናዎች ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ እለቱ ሰፋ ያለ ዜና ትንታኔ ይዘን የምንቀርበው በመቀሌ ከተማ በምትገኘው አዲጉዶም ከተማ ስለተከሰተው መረጃ ነው። ከመቀሌ ከተማ አቅራቢያ በምትገኘው አዲጉዶም ከተማ በዶክተር ገብረጽዮን ገብረ ሚካኤል የሚመራ የውዋ ክንፍ ይደገፋል የተባሉ የትግራይ ኃይል አባላት በንጹህ ዜጋዎች ላይ ተኩስ ከፍተው አራት ሰው ማቁሰላቸውን ነዋሪዎችና ተጎዳዎች ለቢቢሲ አማርኛ ተናግረዋል። የትግራይ ሰራዊት አባላት ማክሰኞ እለት በአዲ ጎዶም ከተማ ጽህፈት ቤት በኃይል ይዘው የከተማን ከንቲባ ቁጥጥር ስር ያደረጉ ሲሆን ከንቲባና ምክትሉን ጨምሮ የካቢኔ አባላት ደግሞ ከቤታቸው መውሰዳቸውን ምንጮች ለቢቢሲ ተናግረዋል። ነዋሪዎቹ እንደገለጹት ማክሰኞ ጀምሮ በርካታ የታጠቁ የሰራዊት አባላት በከተማና በሌሎች አካባቢ ተሰማርተው ይገኛሉ ይገኛሉ። ቢቢሲ ትግረኛ ተጎጂዎችና ቤተሰቦች፣ ነዋሪዎችና የደቡብ ምስራቅ ዞን አስተዳደር አነጋግሮ ማረጋገጥ እንደቻለው ከሆነ የታጠቁ የህዝባዊ ወያኔ ሐርነት አባላት አዲጎዶም ከተማ ከንቲባ ጽህፈት ቤት በመክበብ ከንቲባውንና ካቢናቸውን ጨምሮ ሰባት አመራሮች በቁጥጥር ስር ውለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በይፋ ገጻቸው ላይ በአዴጎዶም ከተማና ና በመቀሌ አካባቢ አንዳንድ የትግራይ ኃይል አዛዦች በሰላማዊ ሰዎች ላይ በወሰዱት እርምጃ በርካታ መቁሶ …ላቸውን አስፈረዋል። የዓይን እማኞች ለቢቢሲ እንደገለጹ ከሆነ ማክሰኞ ዕለት ባዲጎዶም ጎዶም ከተማና አካባቢ የሚገኙ የከንቲባዋ ጽሕፈት ቤት ነዋሪዎች ተሰብስበው የነበረ ሲሆን ታጣቂዎች ህዝቡን ለመበተን ተኩስ ከፍተዋል። ባዲ ጎዶም ከተማ የተሰማራውና የከተማው አስተዳደር የተቆጣጠረው የትግራይ ታጣቂ ኃይል ሰራዊት 44 አባላት መሆናቸውን ጨምረው ተናግረዋል። ገልጸዋል። የከተማ ነዋሪ አቶ ገብረ ሕይወት ኃይሌ በወቅቱ በጽሕፈት ቤቱ አቅራቢያ የሚገኘው የወላጆቻቸውን ቤት ውስጥ እንደነበሩ ስለነበረ ሁኔታ ተመለክተው ሲያስረዱ የወላጆቻችን ቤት በሚገኝበት አካባቢ በምሽግ ሰርተው ታጣቂዎቹ እዚያ ቆይተዋል። ልዩ ኃይላቸው ከተማውንና ከንቲባውን ካቢኖቻቸው በወሰዱበት ጊዜ ነዋሪዎች ተሰብስበው ነበር። በወቅቱ ለምን የሚል ጥያቄ ሲያነሱም ታጣቂዎቹ ተኩስ ከፍተው ነበር ሲሉ ያብራራሉ። ተኩሱ የተከፍ ፈተው ቤታችን አካባቢ ነበር። አንድ ወጣ በጥይት ተመቶ ሲወድቅ አይቻለው ወጣቱ ታፍሰው ነው በጥይት የተመታው አካባቢውን ድሽቃ ተጠምዶ አይቻለው ሲሉም ገልጸዋል። በመጀመሪያ በተተኮሰው ጥይት የተመታው የ30 ዓመት ወጣት ሞጎስ ኪዳኔ ይባላል። አሁን ደግሞ ባዲ ጎዶም ሆስፒታል ሕክምና እየተደረገለት ይገኛል። ሞገስ በእለቱም በርካታ ወታደሮች በከተማዋ እንደተሰማሩ በመግለጽ አምስት ሰዎች በጥይት ተመተናል እኔ ታፋያ ላይ ነበር ነው የተኩስ የተመታው ይላል። ከዚያም ሰወዲቅ በዱላ ደጋግሞ ደበደቡኝ። አሁን ከባድ ህመም ላይ ነኝ በማለት ጥቃቱ ምንም ግጭት ውስጥ አለመግባቱን ባልነበረበት ሁኔታ እንደተፈጸመ ይገልጻል። የገብረ ህይወት ኃይሌ የታናሽ ወንድም አለም ኃይለም በተኩስ ከተጎዱት አራት ሰው መካከል አንዱ ነው። በመጀመሪያ ህዝቡን ለመበተን ወደ ሰማይ ተኮሱ። ከዚያም ወጣቱ መሮጥ ሲጀምር በቀጥታ ሰላማዊ ሰው ላይ መተኮስ ጀመሩ። አራት ሰው ቆሰሉ። አራተኛ የእናት የልጅ ታናሽ ወንድም ነው በማለት ወንድሙ አሁን ባዲጎዶም ሆስፒታል እንደሚገኝ ይገልጻሉ። የደቡብ ምስራ ዞን ርእሰ መስተዳደር አቶ ጸጋየ ገብረ ተክለ ጥቃቱን መፈጸሙን አረጋግጠው ሰው በጥይት ጭንቅላታቸው፣ ደረ ትግራታቸው ላይ መመታታቸውን ጠቅሰዋል። በጥይት ተመተው ከባድ ጉዳ ከደረሰባቸው አራት ሰው መካከል ሁለቱ ተጨማሪ ህክምና ወደ መቀለ አይደር ሆስፒታል ሪፈራል መላካቸው ተናግረዋል። በታጣቂዎች ተወስዷል ስለተባለው ናቸው የሚለው መረጃ ሲያጋሩ የደቡብ የምስራቅ ዞን ርዕሰ መስተዳደር አቶ ጸጋይ ገብረ ተክለ በአዴጎዶም ከተማ በተጨማሪም ረቡዕ ዕለት በሀገረ ሰላምና፣ በደጉዱ ተንቤን፣ በሳምረና በሰሃራት ወረዳዎች በዶክተር ገብረ ጽዮን ገብረ ሚካኤል የሚመራ የህወሀት ክንፍ የሚደገፍ ታጣቂዎች ቁልፍ በመስበር በኃይል አስተዳደር ቢሮ እንደተቆጣጠሩ ለቢቢሲ አረጋግጠዋል። ባዲጎዶም ከተማ የተሰማራውና የከተማ አስተዳደር የተቆጣጠረው የትግራይ ታጣቂ ኃይል ሰራዊት 44 አባላት መሆናቸው ተናግረዋል። ታጣቂዎቹ ባዲጎዶም ከንቲባና ምክትላቸውን ጨምሮ ሰባት አመራሮች አፍነው በጽሕፈት ቤት ላይ ሰባት አመራሮች አፍነው በጽሕፈት ቤት ላይ ተኩስ እንደከፈቱና እስከ አመሻሽ 11 ሰዓት ድረስ ማህተብና ቁልፍ እንዲያስረክቡ በመጠየቅ ግርግር ፈጥረው ነበር ብለዋል። ባዲጎዶም ከተማ ከተማ ኢንጂነር አዶም ወልዱና ምክትል ከንቲባ ወይዘሮ አውት ተወልደ የጸጥታ ኃይሉ አቶ አባዲ የከተማው ህዝብ ግንኙነት ኃላፊ አቶ ይርጋና አቶ ሀድረ ሊቀመንበሩ አቶ ጽዬ ከወጣቶች ማህበርና ሌሎች ወጣት ታፍነው መወሰዳቸውን ተናግረዋል። በከተማ ከፍተኛ ቁጥር ያላቸው የታጠቁ ኃይሎች በመሰማራታቸው ህዝቡ ከተለመደው እንቅስቃሴ ተገድቦ መዋሉና ና ረቡዕ ከመንጋቱ በፊት ታጣቂ ቤለቤት በመዞር ሰዎች ሲያድኑ ሲያስሩ እንደነበር ናሪዎች በቢቢሲ ተናግረዋል። አንድ የከተማ ነዋሪ ሁኔታውን ለቢቢሲ ሲያስረዱ ከጦርነት በኋላ እንዲህ አይነት አስቸጋሪ ሁኔታ ይገጥመናል ብዬ አስቤ አላውቅም ብለዋል። በተጨማሪም የመንግስት መስሪያ ቤቶች በታጠቁ ሰዎች የተከበቡ ሲሆኑ የህዝብ አገልግሎት ሳይሰጡ ውለዋል። የመንግስት ሰራተኞች ረቡዕ ማለዳ እንደተለመደው ወደ ቢሮቸው ለመግባት ሲሞክሩ በታጣቂዎች መመለሳቸውን ይናገራሉ። በከተማው የማህበራዊ ጉዳይ ሰራተኞች የሆኑ አቶ ሹምዬ ገዚ ለቢቢሲ እንደተናገሩት ቢሮ ረቡዕ ጠዋት በታጣቂዎች ተዘግቶ ል ማክሰኞ ከባድ ተኩስ ነበር። ረውጣት ሁለት ሰዓት ላይ ወደ ስራ ለመግባት ወደ ቢሮ ሄደን፣ ቢሮ በታጣቂዎች ተከቧል። ወደ ቢሮ ለመግባት ቀርቶ በዚያ በኩል ለማለፍ የሚያስፈራራ ሁኔታ ነው ሲሉም ተናግረዋል። የደቡብ ምስራቅ ዞን ርዕሰ መስተዳደር ጸጋይ ገብረ ተክለ እንደተናገሩ በከተማ አምሳ ሜትር ርቀት ላይ ሌላ ኬላ ተዘጋጅቷል። ረቡብ ከሰዓት በኋላ ከተማው የተፈጸመው ጥቃት አፈር ለማውገዝ ተቃዋሚ ሰልፍ ለማድረግ የሞከሩ ነዋሪዎች በታጣቂ መበተናቸው ሚንጮ ይዘግቧል። የትግራይ ክልል ጊዜ አስተዳደር ፕሬዚዳንት ወጌታቸው ረዳ ማክሰኞ በይፍ ገጻቸው ላይ በትዊተር ገጻቸው በቀድሞ ስሙ ላይ ባዴጎዶ ከተማና በመቀሌ አንዳንድ አካባቢ የትግራይ ኃይል አዛዦ በሰላማዊ ዜጎች ላይ በወሰዱት እርምጃ በርካቶች መቁሰላቸውን ጽፈዋል። በዶክተር ገብረጽዮን ገብረ ሚካኤል የሚመራው ህዝባዊ የወያኔ ሓርነት ትግራይ ህወሀት ቡድን የሚደገፉ የትግራይ ኃይሎች ከፍተኛ አዛዦች በተለይ ትግራይ አካባቢ መንግስት መስሪያ ቤቶች እንደተቆጣጠሩ ሲሆን በእነርሱ የተሾሙ ግለሰቦች በኃይል ቢሮቸው መቆጣጠር ጀምረዋል። የትግራይ ጊዜያዊ አስተዳደር የፌዴራል መንግስት በኩል ጣልቃ መግባት ጨምሮ የትኛውም አይነት ድጋፍን ለማድረግ በቂ ምክንያት እንዳለው ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ወጌታቸው ረዳ የመንግስት መዋቅር አፍርሷል የሚሉት አራት የሰራዊት አዛዦች ማገዳቸው ማስጠንቀቂያ መጻፋቸው ይታወሳል። በሌተማር ጄኔራል ፍሳሐ ኪዳኑ ፍሳሐ ማንጁስ የሚመራ የትግራይ ሰራዊት ደህንነት ቢሮ የፕሬዝዳንት ውሳኔ እንደማይቀብሉ ያሳወቀ ሲሆን የቤቱ ኃላፊውም በተመሳሳይ እገዳ ተጥሎባቸዋል። በትግራይ ለወራት የቆየው ከጊዜ ወደ ጊዜ እየተባባሰ ያለው ውጥረት፣ ፍጥጫ በህዝቡ ላይ ከፍተኛ ስጋት ፈጥሯል።